ሚራክል መኒ አለ የለም? አለ የለም? እንኳን ሚራክል ዓለም ላይ አንተ ኪሱስ መኒ አለ እንኳን ሚራክል ሚራክል ካልከረ ሚራክል ማለት እኮ ታምሩ ታምሩ ውስጥ እንዴት ነው የሌለው? ጃታ ቴ ቴ ቴ ከባሳ በርህን ክፈት እንጂ ዛሬ ይገባል። የሰማይ በረከቶችን ሁሉ ትወስዳቸዋል። ይህ ሰው በተደጋጋሚ ገንዘብ የሚገኘው ስለሰራ ስለለፋ ሳይሆን ሚራክል መኒ በሚባል ስትራቴጂ ነው በማለት ሰው እንዳይሰራ ቁጭ ብሎ ብቻ ገንዘብ እንደሚያገኝ በተደጋጋሚ ሲያስተምር ነበረ። አሁን ግን በተቃራኒው ህንፃ ልገነባ ነውና እርዱኝ የሚል መልእክት አስቀምጧል። በመልእክቱ ላይም ስድስት የባንክ አካውንቶችን ለእርዳታ አስቀምጧል። አስቡት። መስራት አይጠበቅባችሁም፣ ገንዘብ ቁጭ ብላችሁ ይገኛል፣ ሚራክል መኒ በሚባል ኪሳችሁ፣ ቤታችሁ፣ ሁሉ ነገራችሁ ይሞላል የሚል ሰው አሁን ላይ ወደ ህዝቡ ወጥ ልመና ጀምሯል። ይህንን እንኳን እያየ የማያስተውል የማይገባው ጭፍን ያለ ጨለማ ውስጥ ያለ በጣም በርካታ ህዝብ አለ። በነገራችን ላይ ጥቂት ሰዎች ቢሆኑ መናገርም አይጠበቅብኝም ነበረ። በሚሊዮን የሚቆጠር ህዝብ በእንደዚህ አይነቶቹ ነቢይ ነን የሚሉ ነገር ግን ሐሰተኛ ነቢያት በሆኑት ሰዎች እየተታለለ ይገኛል። በእነዚህ ሰዎች አልፈርድም። እኔ የምፈርደው በህዝቡ ነው። እንዴት በእነዚህ ይታለላሉ? በእነዚህ እኮ ላለመታለል እውቀቱን ላይ አያስፈልግም ዓይንና ጆሮ ካላችሁ በቂ ነው። ጭንቅላቱላ አያስፈልጋችሁም። እንዴት ለራሱ ማያቅ ለራሱ ገንዘብ እንዴት እንደሚሰራ ማያቅ፣ ለነገሩ ያውቁታል፣ እየሸከሉ አይደለም። እንዴት ለራሱ የገቢ ምንጭ የሌለው ሰው፣ ለካ አላቸው የገቢ ምንጭ። እንዴት አንድ ሰው ለራሱ ሰርቶ ገንብቶ ማግኘት ሳይችል ሶፍት እየሸጠ ዘይት እየሸጠ ሚራክል መኒ እያለ ህዝቡን እያጭበረበረ ለራሱ ገንዘብ እየሰበሰበ ለእናንተ ገንዘብ እሰጣሉ ብሎ በሐሰት እየማለ እንዴት ህዝቡ በዚህ እየተታለለ ጭራሽ ለሱ ብር እንዴት ይሰጣል? ኧረ ንቁ! ኧረ ንቁ! ደግሞ እኮ የሚገርሙት አብዛኛዎቹ ከመቶ በላይ ይሆናሉ የቴሌቪዥን ጣቢያ አላቸው። እሱ ከሌላቸው ቢያንስ ዩቲዩብ ቻናል አላቸው። በዛ ዩቲዩብ ቻናል ላይ የሀገር የቡክ አካውንቶችን የኦሮሚያ የአማራ፣ የትግሬ፣ የጉራጌ ህብረት ድብረት እያሉ በርካታ ቡክ አካውንቶችን ከፍተው ከስር ይደረድራሉ። ከላይ ደግሞ ምንድን ነው የሚሉት ገንዘብን እንሰጣቸዋል። ኧረ ህዝቤ ንቃ!